ወገኖች በያላችሁበት እንዴት አላችሁ? እኔ ዘመነ ካሴ ነኝ። ከትግሉ ትዕይንት ከጠፋሁበት ጊዜ ጀምሮ ላለፉት አስራ አምስት ወራት ብዙ ወገኖች የእኔን አድራሻ ለማወቅ እንደተጋችሁ፣ ጤንነቴ እንዳሳሰባችሁ መኖሬ እንዳሳሰባችሁ፣ እንደተጨነቃችሁ፣ እንዳሰባችሁ ለመረዳት ችያለሁ በተለይ ይህን መረዳት የሚችልበት ሁኔታ ውስጥ ከገባሁበት ጊዜ ጀምሮ። ስለዚህ በዚህ አጭር የቪዲዮ መልእክት አጭር ነገር ለማለት ፈልጌአለሁ። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ኤርትራን ትቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። በዚህ ሂደት ውስጥ በርካታ ወገኖች በኢትዮጵያም በውጭም የሚኖሩ ወገኖች ከፍተኛ የሆነ እርዳታ በሞራልም በፋይናንስም በኢኮኖሚካሊ ማለት ነው ሲያግዙኝ ቆይተዋል። አንዳንዶቹን ምናልባት በስም መጥቀሱ ምቾት ላይ ሰጣቸው ስለሚችል አሁን ማንሳት አላስፈላጊ ነው ብያምኛለሁ። አንዳንዶቹን በስም ለመጥቀስ ያክል ግን ወንድሜ ማተብ የመለሰ ከኖርዌይ። ወንድም የታዘበው አስፋ ከአሜሪካ፣ ወንድም ሙልቀን ተስፋው ወይም ጋዜጠኛ ሙልቀን ተስፋው ከፊንላንድ፣ ወንድም አለማየሁ ከካናዳ፣ ወንድም የነጻነት አንተነህ ከአሜሪካ፣ ወንድም ያራዳ ከአውስትራሊያ፣ ወንድም አበራዳ መኮንን ከስዊድን፣ እንዲሁም ሌሎቻችሁ በተለያየ መንገድ እኔም ማግኘት ማግኘት ያልቻላችሁ፣ ግን በየቤታችሁ ጭንቀቱ ማሰቡ ያለቀቃችሁ ወገኖች ስላሰባችሁኝ እግዚአብሔር ያስባችሁ፣ በጣም አመሰግናለሁ። በጣም አመሰግናለሁ። ከዚህ በተጨማሪ ከኤርትራ ተነስቼ ያለውበት ሀገር እንድደርስ የሚያስችለኝን የትራንስፖርት እና ሌሎች ተያያዥ ወጪዎች በወንድሜ ታዘቡ አሰፋና በወንድሜ ሙሉቀን ተስፋው በኩል ሰብስባችሁ አዋጣችሁ የላካችሁ ወገኖች እግዚአብሔር ይስጥልኝ፣ በጣም በጣም አመሰግናለሁ። ከዚሁ ጋር አያይዤ ከዚህም በኋላ እኔን በገንዘብ ለማገዝ በሚደረገው ሂደት ውስጥ እና ሌሎች ተያያዥ ቅረቶች ውስጥ ጋዜጠኛ ሙሉቀን ተስፋው ከመጀመሪያው ጀምሮ በእኔ ስም የሚያደርገው የገንዘብ ማሰባሰብ ሂደት ገና ከመጀመሪያው በእኔ ሙሉቅናና ፍቃድ ያደረገው እና እያደረገው ያለ መሆኑን ጭምሬ ለመግለጽ እፈልጋለሁ። ከዚህ ባለፈ ወንድሜ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር ታጋይ ተፈሪ ካሳውን ከነምትመራቸው ታጋዮች ሰው በፈለግኩበት ሰው በራበኝ ሰዓት ከጎን የቁማችሁ ወንድምነታችሁን ስላሳያችሁኝ ስላረጋገጣችሁልኝ ይው በህዝብ ፊት እንደኮራውባችሁ ለመግለጽ እወዳለሁ። የኤርትራ መንግስት እስከዚህ ቅጽበት ድረስ የምትችሉትን ሁሉ እንደ መንግስት እንዳደረጋችሁልኝ ይሰማኛል። እጅግ በጣም አመሰግናለሁ። የአርበኞች ግንቦት ሰባት ታጋዮች ሳልፈልግ ሳልወድ እንደተለየዋችሁ ታውቃላችሁ። በያላችሁበት የእናት አባቶቻችሁ አምላክ ይጠብቃችሁ። እጅግ በጣም ወዳችኋለሁ። እጅግ በጣም አከብራችኋለሁ። አመሰግናለሁ። ከዚህ ባለፈ እንደ እንደማጠቃለያ ማነሰው በዚህ አጭር ቪዲዮ ከኤርትራ ከትግሉ ለምን ተሰወሩ፣ እንዴት ቆየው፣ በምን ሁኔታ ቆየው፣ ለምን ጠፋው፣ እንዴት ጠፋው፣ ከኤርትራ እንዴት ወጣው፣ እኔን ከኤርትራ ወጥቼ ወደ ሌላ ሀገር እንድሸጋገር በሚደረገው ጥረት ውስጥ ማን በትክክል የእውነት አውንታዊ ሚና ነበረው የሚሉና እጅግ በጣም ተያያዥ ሆኑ ጉዳዮችን እግዚአብሔር በፈቀደው ቀንና ሰዓት በሌላ ጊዜ በሰፊው አንስቼ የምናገርባቸው ርዕሰ ጉዳዮች ይሆናሉ። እስከዛ ግን እዚህም እዚያም በተገኙ ሽርፍራፊ እውነቶች ላይ በመመርኮስ ወይም በመላመድ ተነስቶ የሚጻፉ ነገሮች ብዙ አብሮነታችን ትግላችን እንዳይጎዱ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። አመሰግናለሁ።